መታወቂያ ሳይ። እንዴ፣ አንተ ማን ነህ? መታወቂያ የማሳይ ፖሊስ፣ አንዴ ራሴን ብቻ ማውጣት ነው እና፣ ታዲያ እንዴት ቤቱን ትገዛልኝ? ምን አገናኝ? ለራስህ ብቻ ካውቀብክ ለዚህ ሆኖ አሳዛኝ ነገር ተከስቷል። ብሩክ ዛሬም ከወጣበት አልተመለሰም፣ ስልኩም ሊሰራላት አልቻለም። ታዲያ ቅድስት በጭንቀት ተወጣለች። ቤተሰቡ በሙሉ የብሩክ መጥፋት እጅግ አስጨንቆታል። ታዲያ ምሳሌን ይዛ ቅድስት ወደ ገበያ ሊሄድ ብላ የጭንቀቷን ወደ ውጭ ስታ ዝና አግኝቷት ሊያግታትም እየተዘጋጀ ይገኛል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እነሆ ምሳሌ ድራማን ሼላችሁ ቀርቤ ያለው ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባለፈው ክፍል እንግዲህ እንዳያችሁትኝ ሞገስ ሉላን አስመልጦ ሲወጣ ነበረ። የዝና ጠባቂ ጠብቅ ብሎ ያስቀመጠው ሰው ያገኘው ታዲያ፣ ይህንን ባገኘው ሰዓት ነበረ ዝና ተደውሎለት እንዲመጣ ተደርጎ ነበር። ነገር ግን ሞገስ ያለውን አቅም ተጠቅሞ ልጁን ከዛ አካባቢ አባሩትኝ ሉላንና ዳጣን ይዞ ከቦታው ተሰውሯል። ዛሬ ምን ተፈጥሮ ይሆን አብረን የምናየው ይሆናል። ዝናም ጠብቅ ብሎ ያስቀመጠው ሰው ስልክ ደውሎለት ስለነበረ ወዲያውኑ እየተጣደፈ ይመጣል። ታዲያ እየተጣደፈ በመጣበት ቅጽበት ግን ያገኘው እነ ሉላን እና ሞገስን ሳይሆን ያገኘው ያንን ጠብቅ ያለውን ልጅ ነበረ። አመለጡኝ እኮ እያለ እየተርበተበተ ለዝና ይነግረዋል። ዝናም እንደ ዶሮ አንገቱን አንጠልጥሎ ከግድግዳ ጋር እያጋጨ ሲጣ አድርጌ ነው መገልህ እያደረገ እያለም እያስጨነቀው ነበር። ታዲያ አረ ልሞት ነው እያለ የተማጽኖ ቃልም አስሩን ታቦትን ቢጠራ ዝና ግን ሊለመነው አልፈቀደም። እንደውም መሬት ላይ አውርዶ በእርግጫ ጠበጠበው። ታዲያ ነፍስ ውጭ ነፍስ ግቢ ሲሆንበት ወዴት እንደሄዱ ንገረኝ ሲለው በእጁ ይጠቁመዋል። ታዲያ ዝናም እየጦፈ እየተናደደ ወይን የተበላው እያለም ወደ ሄዱበት አቅጣጫ አመራ። ነገር ግን ቢሄድም ሊያገኛቸው ግን አልቻለም። ሞገስ ዛሬ ወንዶቶት ሉላን ይዞ ከቦታ ተሰውሯል። ታዲያ ዳጣም ሉላን ይዞ እንደሄደ ወደ እነ ቅድስት ጋ ልሂድ ብላ ወደ እነ ቅድስት ጋ አምርታለች። እነ ቅድስት ጋ ሂዳ ግን እየተጨዋወቱ ቅድስት በሀሳብ ማዕበል ተውጣለች። የብሩኬ መጥፋት እጅግ በጣም አስጨንቋታል። እሷ ያስከፋችውም መስሏት ነበረ። ዳሩ ግን እሷ አስከፍታው ሳይሆን እየሆነ ያለው ሌላ ተቃራኒ ነገር ነው። ታዲያ ምሳሌም በሚጣፍጥ የልጅነት አንደበቷ ቆይ ግን አባዬ መኖኖኑ እስካሁን ያልመጣው? እያለችም ቅድስትን ትጠይቃታለች። ቅድስትም እኔ ያስኮርፌው ነው ለዛ ነው ያልመጣው ትላታለች። እኮ ስልኩ ታዲያ ለምንድን ነው ማይሰራው? ቆይ ሲመጣ እንቀጠዋለን ትላታለች ቅድስት። አዎ፣ በደንብ አድርገን አንበርክከን እንቀጠዋለን ስትልም ለአባቷ ልዩ ፍቅር ያላት ሰሌ ምሳሌ አይ፣ አይደለም እንደዛማ አናደርገውም አባዬን ቁሞ እንጂ ተንበርክኮ እንዲቀጣ አልፈልግም አለቻት። ቅድስን በሀሳቧ ተስማምታ እሷ አባቷ እንደጠፋ እንዳታስታውስን በማድረግ ታዲያ ድርሻዋን እየተወጣች ትገኛለች። አጣም ከቤት መታ ልታጫውታቸው ስለ ብሩክም ልትጠይቃቸው ነበረ። ምግብ ቀርቦ እየበሉም፣ ቋይ ግን ምን ሆኖ ነው? እስኪ ስልክ ደዊ ብላ ድጋሚ ስልክ እንድትደውል ታደርጋታለች። ስልኩ አሁንም አይሰራም። ቅድስት የበለጠ ጭንቀቷ እየጨመረ መጣ። ቋይ እንዴት እሺ፣ በእኔ ሲጨክን ልጁን አንድ ቀን እንኳን ሳያያት ካደረ በጣም የሚጨነቅ ብሩክ ዛሬ እንዴት አልመጣም? እያለች በቅ ጭንቀት ተውጣለች። ዳጣም ስልኩ አይሰራም አይደል አለቻት። አዎ አይሰራም ስትልም ትነግራታለች። በቃ ነገ ፖሊስ ጣቢያ ሂደን እናመለክታለን ብላም ትላለች። ልጅነት ይዟት ምንም የማታውቀው ምሳሌ ቋይ ለምን ምንድን ነው የምናመለክተው? ስትልም ትጠይቃታለች። ዳጣም ነገሩን ቀየስ አድርጋ፣ አይ አንድ የሆነ ሰውዬ መንገድ ጠፍቶበት እሱ ወዴት እንደሄደ ጠፋብንና ልናመለክት ነው ትላለች። በአይነት ተግባብተዋል ከቅድስት ጋራ ሲያጣ የጠፉት ቤተሰቦቿን በማግኘቷ እጅግ ውበቷ እየጨመረና ደስታዋ ደስተዋ እያየ ለመጥቷል። ነገር ግን እዚህ ጋር በክፉ ቀን ያገኘቻቸው እነ ብሩክና እነ ሞገስ ህይወታቸው እየተናጋ ስታይ አርፋ እዛ ቤት መቀመጡን አልቻለችበትም። የክፉ ቀኖቿ ናቸውና አብራቸው ችግራቸውንም ልትጋፈጥ ዛሬ ወደ ቤታቸው ጎራ ብላለች። ሞገስ ዛሬም እንደተለመደው ሉላ ጋራ ሆኖ በቃ ከዚህ በኋላ አያገኝሽም። ነገር ግን ብሮኬ በጣም ስልኩን መዝጋቱ እጅግ አስጨንቆኛል። ባለበት ሰላም እንደሚሆን ተስፋ አደርጋለሁ እያለ ሉላንም እያበረታታት እያጽናናት፣ ቆይ ወደ ኋሳ መቼ ነው የምንሄድም? እያለች ትጠይቀዋለች። እንሄዳለን ግን ሁሉም ነገር ተከልክዬ ልትሰጥ ችለዋለሁኝ ከልክለሽኛል እኮ ይላታል። ምን ነው ከዚህ በኋላ ምንም አልከለክልህም ትለዋለች። እኮ ምን እንደሆነ ገብቶሻል ይላታል። አዎ ገብቶኛል። ምንድን ነው ብሎም ሲጠይቃት አንተ ያሰብከውን ነዋ። ግን አንተ ያሰብከው ምንድን ነው ትለዋለች? አንቺ ያሰብሽውን ነው እያለ ፈገግ እያስባላትም ነበረ። ዝና ከጉራ ውጭ ነገሮችን በተግባር የማያደርገው ዛሬም ጉራውን እየነፋ ታዲያ ብቻውን ሁሉን ነገር ማድረግ አይችልም እና ለመሐሌት ደውሎላታል። መሐሌትን ነይ ላገኝሽም ብሏታል። ታዲያ መሐሌትን የእሱ ለሌ ከሆነች ሰነባብታለች። ተነስታም ወደሱ ጋር ልትሄድ እንደሆነ ትነግራታለች ለእህቷ ለኤፍራታ። ኤፍራታ ነገሩ ስላላማራት እኔ አያገባኝም ከዚህ በኋላ አንጅራች ታውቂያለሽ፣ እያሾፈብሽ ግን ይመስለኛል ትላታለች። እስኪ ቆይ ዛሬ ለሆነ ነገር ነው ይፈለገኝ ልሄድና ላውራው ትላለች እና ተነስታም ወደ ዝና ታመራለች። ዝና ጋም ደርሳ እያወሩ እየተጫወቱ ከቆዩ በኋላ ስለ ብሩክ ሁኔታ ይነግራታል። የብሩክ ቤት እንዳልተሸጠና ብሩ ግም ደግሞ ቤቱን ያልሸጠው በምን ምክንያት ነው ብላ ተጠይቀዋለች። ቆይ ተረጋጊ፣ አመት አለወራ ሩክ ልጁን ሊያሳግም አደንዛዥ ዕፅ ይዞ እንደሄድ ወደ ታይላንድ ተጠይቆ እንደነበረ ይነግራታል። እኮ እንዴት ሆኖ በየት በኩል ቤቱን ሳይሸጥ ነው ሄደው ትለዋለች። አዎ ቤቱን አልሸጠውም። ነገር ግን አደንዛዥ ዕፅ ይዞ እንዲሄድ ነበር የተደረገው። ያንን አደንዛዥ ዕፅ ይዞላቸው ሲሄድ ብር ሰጥተውት ልጁን አሳክሞ ተመለሰ። ታዲያ እንዴት አደንዛዥ እጾን ይዞት ሄደ ትላለች። አደንዛዥ እጾን ይዞት አልሄደም። እሱ ድፍረት ድፍረት ሰርቷል። የድፍረት ድፍረት ነው የሰራው። እጅግ በጣም የሚያስገድል ነገር ነው ያደረገው። አደንዛዥ እጾን ወደዛ ሀገር ይዞት ሳይሆን ሄደው የቆሻሻ ገንዳ ውስጥ ጨምሮት ነው የሄደው። ለዛም ሰዎቹ ዛሬ ላይ እጅግ አጥብቆ ይፈልጉታል አላት። ይህንን የሰማችው ማህሌት ልቧ በሀሴት እየዘለለ እንዴት ግን ሄል ሊያደርግ ቻለ አለችው። ይኸውልሽ የድሮ ባልሽ አሁንም ደግሞ ጠላትሽ የሆነው ብሩክ ይህንን ጀብድ ሰርቷል፣ ነገር ግን አይለቁትም ይላትና ቤቱን የራስሽ ማድረግ ከፈለግሽ ከዚህ በኋላ ክርክሩን እንደገና አስጀምሪው ብሎም ይነግራታል። ልቧ በደስታ እየዘለለ የብሩክ ልጁን ማሳከም እና ወንጀል ውስጥ መግባት ሳያሳስባት አሁንም ቢሆን ቤቱን የራሷ ለማድረግ እያሰበች ወደ ቤቷ ትመለሳለች። ታዲያ ወደ ቤት ተመልሳም ደስታዋን ለእህቷ የፍራታ ትነግራታለች። እህቷ የፍራታ ምንም ባይዋጥላትም ነገሩ ባያምራትም፣ ስለሆነው ነገር ደስ ብሎኛል እህቴ ትላታለች። ታዲያ ዛሬ እንግዲህ በቃ እኔ እራት እገዛለሁ ትላለች። ትናንትና ግን ስታቅማማ ነበር አደለ፣ ምራት ልትገዛላት ፊትም ነስታት ነበር። ገንዘብ ወዳጅ የሆነችው የፍራታ ስለ ገንዘብ ሲወራ ገንዘብ ማግኘቷ እህቷን ስትመለከት በቃ ዛሬ እንጀራ እገዛለሁ ብላ ማባበለቻት። ታዲያ ተንኮለኛዋና ሴራ የማይለቃት መሀል የት የጎሪጥ እየተመለከተቻት እቆይ አሳይሻለሁ ያለው የምትል ትመስላለች። በሌላ በኩል ቅድስት ከጭንቀቷ የተነሳ በጠዋት በሌሊት ተነሳ ለሞገስት ለሞገስ ስልክ ትደውላለች። ሞገስም ስልኩን አንስቶ ብሩክ የመጣ መስሎኝ ነበረ ይላታል። አይ ብሩክ አልመጣም፣ ስልኩ አሁንም አይሰራም ትለዋለች። እጅግ በጭንቀት ተዋጡ። ቆይ ግን ምን ሆኖ ነው ይላታል። እኔማ አስከፍችኋለሁ ብዬ ነበር ትለዋለች። በምንድን ነው ያስከፋሽው ሲላት፣ አይ ሞገስ፣ እሱ አይነገርም ትለዋለች። በቃ ገብቶኛል። ነገር ግን ሽማግሌ ሳይልክ አንድ ነገር እንዳትሰጪው፣ ድርሽ እንዳታደርጊው፣ እኛም ተከልክለናል ሲላት፣ ሉላ ከእንቅልፏ ነቅታ ቆይ እየሰማሁ ነው ትለዋለች። ፈገግም ይላሉ። ታዲያ ፍቅራቸው እያየለና እየጨመረ ቢመጣም ክብሯን ለመጠበቅ ሲል ግን ምንም ሳይነካት በደስታ አብረው ያድራሉ ይውላሉ። ታዲያ ቅድስትም ማለዳ ላይ ስልክ ደውላ የቡሩኬን ነገር ብታጣራም የወርኬ ድምፅ ግን አሁንም ከጠፋ ሰንብቷል። ተነስታም ልጅቷን ምንም አይነት ስሜት እንዳይሰማት ብላ ወደ ገበያ እንሄድ ብላ አለባብሳ ወደ ገበያ ይዛት ትሄዳለች። ታዲያ ህፃን የሆነችው የብሩክ ልጅ ምሳሌ እየዘለለች እና በደስታ እየቦረቀች የአባቷን መጥፋት ሳታስታውል ገበያ እየሄዱ እያለ በነበረበት ቅጽበት ነበር ዝናና ማህሌት መንገድ ላይ ቁመው እየጠበቁ የነበረው። ታዲያ ይህች ክፉ አይን ያላት ማህሌት ድንገት ቅድስትን ታያታለች። ይኸውልህ ዝና፣ ቅድስትን በዚህ ጋር። ይኸውልህ አንተን ንቀውህ ነው በዚህ ጋር እየሄዱ ያሉት ትለዋለች። ይህንን ሲሰማ ዝና እጅግ እየጦፈ የታለች ይላታል። በዚህ ጋር አለፈችልህ ትለዋለች። ታዲያ እሷ ወደ ሄደችበት እየተከተላትም ይሄዳል። እየተጫወቱና እየተሳሳቁ በመንገድ ላይ እየሄዱ በነበሩበት ቅጽበት እዚያይን ትላታለች። አይ እኔ አሁን አላዝልሽም ምሳሌዬ። አንቺ እኮ ትልቅ አሮጊት ነሽ፣ እያለችም እያጫወተቻት በመንገድ እየሄዱ ድንገት ዘወር ስትል ዝናን ከፊት ለፊቷ ታየዋለች። እንዳትጠጉኝ ብላ ህፃን ምሳሌን ከጀርባዋ ተደብቃትና ምሳሌዬ፣ አንቺ ከኋላ ተደበቂ ነገር ግን አንተ እንዳትጠጋኝ ለፖሊስ ስልክ ደውላለው ትለዋለች ዝና ግን ሊሰማት ፈቃደኛ አይደለም። ወደ ነሱ እየተጠጋ ሄደ። እሷም አሁን ስልክ ደውላለሁ እንዳተጠቃኝ እኡ ብዬ አካባቢውን እቀውጠዋለሁ ትለዋለች። ዝና ይህን ጊዜ ነበር ዓይኑ ፍጠጥ ብሎ በድንጋጤ ዙሪያው የከበበው። ታዲያ ቅድስት እውን ለፖሊስ ደውላ ታሲዘው ይሆን ወይንስ እኡ ብላ አካባቢው የመጣ ሰው ያተርፋቸው ይሆን ወይስ ዝና ይዟቸው ይሄድ ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከዛ ወይ ያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበለልን።